ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በእውነት ቃል አገልግሎት እየተዘጋጀ በሕይወት ቲቪ የሚቀርበው ሳምንታዊ የመጽሐፍት ዳሰሳ ፕሮግራማችን ነው። ባለፉት ፕሮግራሞቻችን ብዙ የመጽሐፍት ሀሳቦችን እያነሳን ስንነጋገር እንደነበር ታስታውሳላችሁ። በተለይ የመጽሐፍ ቅዱስን እውነተኝነት፣ ታማኝነት በብዙ ዘመናት አልፎ የመጣውን ታሪካዊ ዳህራውን እያነሳን ከእናንተ ጋር አብረን ቆይታ አድርገን ነበርን። ዛሬ ደግሞ የመጽሐፍ ቅዱስ የመጀመሪያውን የሆነውን ክፍል ዘፍጥረትን ይዘን መጥተናል። እሱን አብረን የምናይ ይሆናል። ከኛ ጋር አብራችሁ እንድትቆዩ በጌታ ፍቅር እንጋብዛለን። መጽሐፍ ቅዱስ መጀመሪያ ስንከፍት የምናገኘው ዘፍጥረትን መጽሐፍ ነው። ሌላ መጽሐፍ ይህንን ማብራሪያ ተደርጎ የተጻፈ መጽሐፍ ደግሞ አለ፣ የዘፍጥረት ማብራሪያ ማለት ነው። ይሄ መጽሐፍ ዛሬ አብረን እናያለን። መጽሐፉ በማኪንቶሽ የተጻፈ ነው። መጀመሪያ የአማርኛ እትሙ በ1991 እና በሁለተኛ እትሙ ደግሞ በ1999 ነው የታተመው ። ተርጓሚና አሳታሚ የእውነት ቃል አገልግሎት አሳታሚ ነው ያሳተመው። መጽሐፉ በዘፍጥረት መጽሐፍ በምዕራፉ የተከፋፈለ ነው። አምሳ ምዕራፎች አሉት። በሦስት መቶ ገጾች የተቀነበበ መጽሐፍ ነው። በመጽሐፍቶች ማሰራጫዎች በሙሉ ማግኘት ትችላላችሁ። የዘፍጥረትን መጽሐፍ ስታነቡ የበለጠ ብዙ ማብራሪያዎችን የተቀመጠበት ነው። የእንግሊዝኛ እትሙ ከወንድሜ ጋር ያለ ይመስለኛል። እስኪ እሱን አብራራላቸውና። እንግዲህ ያው የዘፍጥረት መጽሐፍ የአማርኛ ትርጉሙ ያው ተተርጉመው አብዛኞቹ የወጡ ሲሆኑ የአማርኛ ትርጉሙ ይሄን ነው የሚመስለው። የእንግሊዝኛ ትርጉሙ ግን ያው ፔንታቱክ በሚል ሙሉ ጥራዙ የተሰራው ነው። ይሄ መጽሐፍ ያው የተሰራው ወይም የተጻፈው በ18 ሰማንያ ዓመተ ምህረት ነው የተጻፈው። ጸሐፊው ሲኤች ማኪንቶሽ ተብሎ ይታወቃል እንግዲህ ያው ጽሁፉ ላይ አብዛኛው መጽሐፍ ቅዱሳዊ ያሉት እውነቶችን የማብራራት ጠባ ያለው በጣም መጽሐፉ ሊናገር የሚገባት መለኮታዊ እውነቶችን በደንብ ያብራራበትና በጣም የሚያንጹ መጽሐፎች ሆነው እኛ የተጠቀምንበትን ነው ለእናንተ ለማቅረብ ጓጉተንም የምናመጣው እና በእርግጥ መጽሐፎቹን ስታነቧቸው በጣም እንደምትባረኩበት እናውቃለን። የተጻፈው ረጅም ጊዜ ነው እንግዲህ አስራ ስምንት ሰማንያ ማለት ወደ መቶ ምናምን ዓመት ነው የሆነው፣ እንደዚያ ረጅም ጊዜ ነው። ግን በዚህ ሁሉ ውስጥ ያው ምንድን ነው እግዚአብሔር ለአገልጋዮች የሰጠውን መንፈሳዊ በረከት መቼም ቢሆን የሚነጥፍ፣ መቼም ቢሆን በዘመን የሚያረጅ አይደለም። ልክ እንደ መጽሐፍ ቅዱስ ማለት ነው። በጣም የምንጠቀምበት መጽሐፍ ነው ብዬ አስባለሁ ክብር ለጌታ ይሆን በጣም ጥሩ ይህን ይመስላል ከስክሪኑ ላይ በምትመለከተቸው የስልክ ቁጥሮች በመደወል መጽሐፉን የምታገኙበትን ስፍራዎች ልንጠቁማቸው እንችላለን በቀጥታ ዛሬ መግቢያውን ነው የምንመለከተው የዘፍጥረት መጽሐፍ ስያሜውን ነው መጀመሪያ ጥያቄ እንደ ጥያቄ የማነሳው ዘፍጥረት ዘልደት እንዲሁም በረሽት እየተባለ ይጠራል በስያሜው መካከል ያለው አንድነት፣ ያለው ልዩነት፣ ከመጽሐፉ ጋር ያለው ግንኙነት ምን ይመስላል የሚለውን በመጀመሪያ ከዚህ እንነሳለን። ይህንን ጥያቄ የማነሳው ለወንድሜ ለአማሃ ነው። ምን ይመስላል? እሺ፣ እግዚአብሔር ስም የተመሰገነ ይሁን። ዘፍጥረት እንግዲህ አስቀድሞም እንደተባለው የብዙ ነገሮች መጀመሪያ እንደሆነ መጽሐፉ በጠቅላላ የሚሰጠን ሀሳብ ነው። ዘፍጥረትን ስናስብ ወደ አይምሯችን የሚመጣው የመጀመሪያው ስያሜው ነው። ወንድም ሄኖክ እንዳነሳው በዕብራይስጡ በረሽት ተብሎ ይጠራል። በእኛ ደግሞ ዘፍጥረት ተብሎ ተሰይሟል። በዕብራይስጡ ያው ከዚህ በፊት መጽሐፍ ቅዱስንም ባነሳንበት ጊዜ ላይ ቅዱሳት መጽሐፍት በቀደሙ ዘመናት ሲጻፉ የሚጻፉበት መንገድ በክርታስ ከመሆኑ የተነሳ እንዲሁም ደግሞ አሁን በእጃችን እንዳለው በአንድ ጥቅልል ወይም ደግሞ በአንድ መጽሐፍ ከመዘጋጀቱ በፊት እያንዳንዱ የመጽሐፍ ክፍል ራሱን ችሎ ለየብቻው የተዘጋጀ ከመሆኑ የተነሳ ያ ጥቅልል ሲከፈት በሚታየው የመጀመሪያ ቃል መጽሐፍ ቅዱሱ ወይም ደግሞ ያ መጽሐፍ ስያሜ እንደሚያገኝ ብሉይ ኪዳን መጽሐፍት ላይ የምንመለከተው ነው። በተለይ የዕብራይስጥ ስያሜ የሚሆን የሚያገኘው በብሉይ ኪዳን ጊዜ ጥቅልሉ ሲከፈት የሚታየው የመጀመሪያ ቃል የመጽሐፉ ስያሜ ወይም ደግሞ የመጽሐፉ ሀሳብ የሚገለጥበት ተደርጎ ይወሰዳል። ከዚህም የተነሳ በረሽት የሚለው በመጀመሪያ የሚለው ቃል ለመጽሐፉ ስያሜ ተደርጎ እንደተወሰደ እንመለከታለን። የመጀመሪያ የሚለው ቃል እግዚአብሔር ነገሮችን ሁሉ የሰራበትን መሰረት ያደረገበትን እንደገና ደግሞ የነገሮችን ሁሉ መነሻ ያስቀመጠበትን መጽሐፍ የምንመለከትበት ነው። በአማርኛችን ኦሪት ዘፍጥረት ተብሏል። ኦሪት ማለት ከሶራውያን ቋንቋ የመጣ ነው። ኦሪት እንደምናስተውለው ሕግ ወይም ትምህርት ማለት ነው። ስለዚህ በእኛም ያለው ትርጓሜ የፍጥረት ሕግ ወይም ደግሞ የፍጥረት ትምህርት የሚል አንድምታ እንዳለው መመልከት እንችላለን። እንደገና ደግሞ ወንድም ሄኖክም እንዳነሳው መጽሐፈ ልደት ወይም ደግሞ የልደት መጽሐፍም ተደርጎ ደግሞ ይወሰዳል። እነዚህ ነገሮች በጠቅላላ ከመጽሐፉ ላይ ከተገለጡት ሀሳቦች ተነስተን ተገቢና ትክክለኛ ስያሜ ነው ብለን መናገር እንችላለን። በዕብራይስጡም በረሽት የሚለው እንዲሁም ደግሞ በእኛ ኦሪት ዘፍጥረት የሚለው የፍጥረት ህግ ወይም ደግሞ የፍጥረት ትምህርት የሚለው ስያሜ ትክክለኛ መጽሐፉን የሚገልጥ እንደገና ደግሞ በኋላም ለምናነሳቸው ነገሮች ትክክለኛ መሰረት ሆኖ የሚያገለግል መሆኑን እንመለከታለን፣ ከስያሜ አንፃር። መልካም አንዳንድ ጊዜ መጽሐፍ ከጻፍክ በኋላ የመጽሐፉን ይዘት አይተህ ስያሜ ትሰጣለህ። ሌላ ጊዜ ደግሞ ስም ትሰጥ እና ከስሙ ተነስተ መጽሐፍ ትጽፋለህ እና ይሄ የምንመለከተው ሙሉ የመጽሐፉን ይዘት አጠቃሎ ሊይዝ የሚችል ስያሜ ነው መጀመሪያ ላይ የተቀመጠው ማለት ነው። እና በጣም ጥሩ ነው። በዚህ ላይ ተጨማሪ ሀሳብ ካለ ጨምርበት እና ወደ ሁለተኛው ጥያቄ መጣለው። ወደ አንተ መጽሐፉን ያስቀመጠው እንዲሁ ነው። በዕብራይስጡ መጽሐፍ ቅዱስ ኦሪት ዘፍጥረት ወይም በረሽት ተብሎ ይጠራል። ይህም በመጀመሪያ ማለት ነው። ስያሜው ወይም የተሰጠው የመጽሐፉ የመጀመሪያ ቃል በመውሰድ ነው። በሰባው ሊቃናት ትርጓሜ ደግሞ ኦሪት ዘፍጥረት የሚለው ጌኔሲስ ተብሎ ተጠርተዋል እያለ ያው ራሱ መጽሐፉ ያብራራው ይቀጥላልና አንድ ሀበደን ገልጾታል። በግሪኩም ጌኔሲስ የሚለው እናያለን። በዕብራይስጡ ደግሞ በረሺት የሚል እንመለከታለን። በግዕዙ ኦሪት ዘልደት የሚለው የግዕዙ የበለጠ ከዕብራይስጡም ጋራ በጣም የተጣጣመ እንደሆነ ይታወቃል። የአማርኛው ዘፍጥረት ነው የሚለው ዘፍጥረትም ቢሆን ዘፍጥረት የሚለው ቃል ኦሪጂን ጭምር የሚያሳይ ወይም መነሻ ጥንት አመጣጠንም ጭምር የሚያሳይ ሲሆን ጥንት አመጣጠን የሚያሳይ ነገር የነገሩ አፈጣጠር የነገሩ አመጣጥ ጭምር ስለሆነ የአማርኛውም ያንን ነው። ብዙ ዲክሽናሪዎችም እነ ሆልማንም እነ ካምብሪጅ ምናምን ሁሉ ስንመለከት ዲክሽነሪዎችን እንዳለ የሚያነሱት እንደዚህ ከጥንት ከመጀመሪያ የሚሉ ነገሮች ላይ የማካተት ጠባይ ስላላቸው ያው ጅማሬ የሚለው ደስ የሚል ነው። ቅድም ወንድም ሲገልጸው መጽሐፉ ሲተረተር ራሱ ያለው ነገር ራሱ ደስ የሚያሰኝ ነው። እርሱም የወሰዱት ከመጀመሪያ ከሚለው አይደለም። ሲተረተርም መጀመሪያ እግዚአብሔር የሚለው እራሱ ያው ደስ የሚል እየተመለከትን ያለነው ማብራሪያውን እና መጽሐፍ ቅዱሱን እያገናኘን ስለሆነ አሁን ለምሳሌ ቅድም ስናነሳ ማብራሪያው የተጻፈበት አመተ ምህረት አለ የተጻፈበት ቦታ አለ የጸሐፊው አለ ማብራሪያው እዚህ እጃችን ለያዝ ነው አማርኛው የማኪንቶሹ መጽሐፍ ማለት ነው መጽሐፍ ቅዱሱ ደግሞ በጎን ማየት ስላለብን ዘፍጥረትን ማነው የጻፈው ወደ ሁለተኛ ጥያቄ እየመጣው ስለሆነ ነው ማነው የጻፈው የት ነው የተጻፈው እንዴት ነው የተጻፈው፣ በምን ቋንቋ ነው የተጻፈው የሚሉት ያው ማየት ተገቢ ነው ብዬ አስባለሁ። ብዙ ሰዎች በዚህ መጽሐፍ ላይ የተለያየ መላምት ይሰጣሉ። እዮብ እንዲሁም ሌላ ሰው ነው የጻፈው የሚሉ አሉና የእግዚአብሔር ቃል ምን ይላል? ይህንን ኦሪት ዘፍጥረትን ማን ነው የጻፈው፣ የት ነው የተጻፈው የሚለውን በዛው ብትቀጥልበት ወዲህ ዘፍጥረትም የሌሎች መጽሐፍቶች ለመጀመሪያ ስለ ጸሐፊያቸው መጽሐፍ ቅዱስ ሲናገር ሁለተኛ ጴጥሮስ ምዕራፍ አንድ ሀያ አንድ ላይ ምንድን ነው የሚለው ትንቢት ከቶ በሰው ፈቃድ አልመጣም ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ጻፎት ነው የሚለው እንግዲህ የመጀመሪያ ጸሐፊው በእግዚአብሔር የተላከ ቀጥሎ ደግሞ ለእግዚአብሔር የተቀደሰ ሰው ነው። መጽሐፍ ቅዱስ አብዛኛው ሲጻፍ ባላመኑ ሰዎች አልተጻፈም፣ ባመኑ ሰዎች፣ ለዛውም ለእግዚአብሔር ለመላክ ፈቃደኛ የሆኑ ሰዎች ነው እና መጀመሪያውን ስንመለከት ያው ለእግዚአብሔር ጥሩ መልእክተኛ የሆነው ራሱ ሙሴ ነው። እግዚአብሔር መጻሕፍትን ሲያጽፋቸው ብዙ መንገዶች አሉ። ስለ መጽሐፍ ቅዱስ ዳሰሳ ስንመለከት ለምሳሌ አራት መንገዶች አሉ የሚባል ነገር አለ። ቃል በቃል እግዚአብሔር ይናገራቸዋል እንደገና በሕልም ይገልጽላቸዋል። በትንቢት እና በራእይ ይገለጣል። እንዲሁም ደግሞ ያዩትና የሰሙት እራሱ አጠቃላይ ሁኔታ ሲጽፉ እግዚአብሔር ጻፍ ያላቸው ያ የእግዚአብሔር እስትንፋስ አካል ሙሴ አብዛኛው ልክ ነው። እነዚህ ሁሉ ያካተተ ነው አጻጻፉ ማለት ነው። አብዛኛው ግን ቃል በቃል እግዚአብሔር ራሱ ያናገረበት ሁኔታ እንዳለ እንመለከታለን። ስለዚህ ጸሐፊው ሙሴ ነው፣ ምንም ጥርጥር የለውም። ብዙ ይባላል ለምሳሌ የሆነ የጻፈው የሚል ነገር አለ እንዲሁም ደግሞ ትውፊቶች ተለቃቅመው ተጽፈዋል የሚባሉ ብዙ አባባሎች አሉ በይበልጥ አስራ ዘጠነኛው መቶ ግማሽ አካባቢ ጀምሮ ትንሽ በጣም አንዳንድ ጊዜ ቴዎሎጂያን ረቀቅ ረቀቅ ረቀቅ እያሉ ሄደው የአውሮፓ ቴዎሎጂያን ናቸው ወደ እንትን ቀርበዋል ሌላ ሰው ጻፈው ወደ ማለት ነገር ግን ሙሴ እንደጻፈው በጣም ብዙ ማስረጃዎች አሉ እዛው መጽሐፉ ላይ እዛው እዛው ፔንታቶ ወይም አምስቱ ጥራዞች ላይ ስንመለከት ለምሳሌ ዘውልቁ 12 ስድስት ላይ ራሱ እግዚአብሔር መላለ እኔ ከሙሴ ጋር ለአሮንና ለማርያም ሲናገር አፍ ለአፍ ነው የምናገረው፣ ሌላውን በህልም ወይም በተለያየ መንገድ ላናገረው ይችላለሁ፣ ባሪያ ሙሴ ግን ከሱ ጋር የምነጋገረው አፍ ለአፍ ብሎ የተናገረበት ሁኔታ አለ። ዘጸአት 17 14 ላይ ደግሞ እስራኤላውያን ከአማሊቃውያን ጋር ከተዋጉ በኋላ ይህንን ድል ወይም የአማሊቅ ዝክረ ስም ማጥፋት በተመለከተ በመጽሐፍ ጻፈው። እግዚአብሔር ቃል በቃል የሚያናገረው ሰው ከዛ ደግሞ የሚጽፍ ሰው እንመለከታለን። አሁንም ዘጸአት ሀያ አራት አራት ላይ ደግሞ ሕጉን ከሰጠው በኋላ እነዚህን በመጽሐፍ ጻፋቸው ይለዋል። ሙሴም የእግዚአብሔርን ቃሎች ጻፈ። እዛው ዘጸአት ሠላሳ አራት ሀያ ሰባት ላይ ደግሞ እነዚህን ቃሎች አሁንም እግዚአብሔር ምን በል ይለዋል፣ ጻፍ ይለዋል። ዘውልቁ 33 ሁለት ላይ ደግሞ ምን ይለዋል? እንደ ጉዞና እንዳወጣጣቸው ጻፋቸው ይለዋል። የሚጽፈው ብዙ ነገር ህግ ይጽፋል፣ ጦርነት ይጽፋል፣ ድል ይጽፋል። እንደገና የህዝቡ አሰፋፈርና አጓጓዝ ይሄንን ይጽፋል። ይህን እያም ዘዳግም ላይ ደግሞ የበለጠ ሙሴ መጽሐፉን ጽፎ ከጨረሰ በኋላ የእግዚአብሔር የቃል ኪዳኑ ታቦት ይሸከሙ ለነበሩ ሌሌዋውያን ለካህናት ለእስራኤል ሽማግሌዎች ሁሉ ሰጣት ይላል። አሁን በጣም በቃ የተረጋገጠ ነው። ልክ አንድ አታሚ አትሞ ወይም ደግሞ አንድ ፀሐፊ ጽፎ ለሚመለከተው ክፍል፣ ለተደራሽ ለሚሆነው ክፍል እንደሚሰጥ ሁሉ በዚህም ክፍል የምንመለከተው ምንድን ነው? እነዚህን ሙሴ ለመጻፉ በጣም ማረጋገጫ ከእግዚአብሔር ጋር አርባ ቀን እኮ የሚለው ራሱ ሁለት ጊዜ እንመለከታለን እና እርግጠኛ ሙሴ ጻፈው። ከጻፈው በኋላ ደግሞ ይኸው መጽሐፉ የሚነግረን ነው፣ ሰጠ ለሚመለከተው አካል። ሌዋውያንና ካህናት የሚያስተምሩት ሰዎች ናቸው፣ ይበልጥ ትምህርቱን የሚገልጡ ናቸው። ሽማግሌዎች ደግሞ እንዲጠብቁት፣ ህዝቡን የሚወክሉ እንዲጠብቁ። ስለዚህ እግዚአብሔር አጠቃላይ ለእስራኤል ህዝብ ጽፎ ያስረከበበት ሁኔታ እናያለን። ሌላው በትንቢት መጽሐፎች፣ በሌሎች መጽሐፎች ላይ ኢያሱ ላይ እናገኛለን፣ የዚህ የሙሴ ህግ ተብሏል። ሁለተኛ ዜና ላይ በሙሴ ህግ መጽሐፍ እንደተጻፈ የሚል እናገኛለን። አሁንም እዛው ሙሴ እንደጻፈው የሚል ሰላሳ አምስት ላይ እናገኛለን። ራሱ ጌታችን ኢየሱስ ክርስቶስ በጣም በተደጋጋሚ በሙሴ መጽሐፍ በቆጥቋጦ ውስጥ ያለ ይናገራል። ሉቃስ 24 ላይ ደግሞ በሙሴ በህግና በነቢያት በመዝሙራት ስለ እኔ ተጻፈ። ስለ እኔ ከተጻፉት መካከል አንዱ የሙሴ ህግ ተብሎ ቀርቧል። ዮሐንስ 5:46 ላይ ደግሞ ሙሴን ብታምኑ እኔን ባመናችሁ ነበር ይልና እርሱ ስለኔ ጽፏልና። ስለዚህ ሙሴ በጣም የሚታወቀው በጽሐፊነት ነው። ፊልጶስ ናትናኤልን አግኝቶ ምንድን ነው ያለው? ሙሴ በሕግ ነቢያትም ስለ እርሱ የጻፉለትን እያለ ይናገራል። እነ ጳውሎስ ደግሞ በመልእክቶቻቸው የሙሴ ህግ፣ ከሙሴ የሆነው ሙሴ እንደጻፈው የሚሉ ብዙ እንመለከታለን ማለት ነውና አብዛኛው በመጽሐፍ ውስጥ የምንመለከታቸው ክፍሎች ብዙዎቹ እንደውም ሙሴ እንደጻፋቸው ማረጋገጫ ናቸው። እንደውም ምን ይባላል አዲስ ኪዳን ውስጥ ከብሉይ ኪዳን ከተጠቀሱ ጥቅሶች በጣም አብዛኛው የሚበዛው ከሙሴ መጽሐፍቶች ናቸው። እግዚአብሔር ይመስገን። እንዲያውም በሌላ ስፍራ ምንድን ነው የሚለው ስለ ፋሲካው በዓልም ሊሆን ይችላል፣ ሌሎች በዓላቶች ልጆች ሲጠይቁህ እንድታስረዳቸው ይሄ እግዚአብሔር ስርዓት ነው ብለን እንድትነግራቸው ለልጆች ለማውረስ ለማሳየት በመጽሐፍ ነው አይደለም ሲቀመጥ የነበረው። ይህም እንመለከታለን። እና ወንድማማ በዚህ ላይ ተጨማሪ ሀሳብም ካለ እና ሌላኛው ደግሞ እነዚህ ሰዎች ሙሴ አልጻፈም የሚሉበት መነሻ ሀሳባቸው ምንድን ነው? ይህንን እስኪ በመጀመሪያ ደረጃ ሙሴን የጻፈው ለማለት አስቻይ ሁኔታ አለው የሚለውን ነገር እሱን በደንብ በሚገርም ሁኔታ ገልጦታል። ዋናው አስቻይ ሁኔታ እነዚህ መጽሐፍት የመንፈሳዊ መጽሐፍት እንደመሆናቸው መንፈሳዊ መመሪያንም የሚሰጡና ከመለኮታዊው ማንነት ጋር ለግንኙነት መሠረት የሚጥሉ ከመሆናቸው የተነሳ የሰው ይህንን ነገር ለመጻፍ አቅም አለው ወይም መጽሐፍት የሚጻፉበትን መንገድ ጴጥሮስ ላይ በመንፈስ ተነድተው ይለናል። ስለዚህ በመንፈስ መነዳቱ ላይ ከመንፈስ ጋር ቁርኝት መኖሩ ጋር እርግጥ ከሆነ ሙሴ በእውነትም አስቻይ ሁኔታ ነበረው ማለት ነው እና ከሙሴ በተሻለ ደግሞ በተለይ በብሉይ ዘመን አፍ ለአፍ ለሌሎች በተለያየ መንገድ ተናግሮ ሊሆን ይችላል። ለሙሴ ግን እንደ ወዳጅ እንደ ጓደኛ ነው ነገሮችን። ስለዚህ ሙሴ እነዚህን ነገሮች ጽፏል ለማለት በጣም ከበቂ በላይ ሆነ አስቻይ ሁኔታ አለ ማለት ነው። ከዛ ጋር ተያይዞ በጣም የሚነሱት ነገሮች ሲሊ የሆኑ በጣም ኢመንት የሆኑ ነገሮች ናቸው። እዚህ ግባ የሚባሉ ነገሮች አይደሉ፣ ግን ያው በዚህ ዓለም ትምህርት ትናንሾቹን ነገሮች ትላልቅ ማድረግ የሚቻልባቸው መንገዶች ስላሉ ትልቁን ነገር ደግሞ ትልቅ ባደረጉት ትንሽ ነገር የመሸፈንም ዝንባሌ ስላለ ይህንን ነው የቴዎሎጂ ዓለም ያደረገው። ለምሳሌ እነዚህን ሁለት ስሞች በመጽሐፍ ቅዱስ ላይ በተለይ ዘፍጥረት ላይ የጠቀሰውን እና ዘጸአት ላይ የጠቀሰውን እግዚአብሔር የተገለጠበትን መንገድ ኤሎሂም እና ጆሆቫ የሚለውን ቃል የተለየ ገጽታ በመስጠት ዛትማች እንደዚህ ሊለጠጥ የሚችልም ነገር ያለው ክፍል አለ። እንዲያውም እግዚአብሔር በተለያየ መንገድ ከሚገናኛቸው ሰዎች ጋር ራሱን የገለጠበትን ራሱን ያቀራረበበትን እና እንደ ቅርበቱና እንደ ግንኙነቱ ግንኙነት ከሚያደርጋቸው ሰዎች ጋር ራሱን የገለጠበትን መንገድ እና መንፈሳዊ የሆነ ትርጓሜና አንድምታ እንጂ ያለው በኤሎሂም የሚለውን ስም የተጠቀመው እና ያንን አይነት አጻጻፍ ሁኔታ የተከተለው ሌላ ሰው፣ ጀሆቫ በሚለው ሁኔታ ደግሞ የተገለጠውን የተገለጠበትን መንገድ ሌላ ሰው እንደገና ደግሞ ታሪኮቹን፣ ሀሳቦቹን ያዛመዱት ከዛ በኋላ የመጡ የፈርስት ዴትሮኖሚስት ሰከንድ ዴትሮኖሚስት ምናምን እየተባሉ የተከፋፈሉና መላምት ምንም ማስረጃ በሌላቸው ባይ ዘ ዌይ እነዚህ ነገሮች ላይ ጽስ ሀሳባቸው ላይ መነሻቸው ላይ ስንሄድ መላምት ነው፣ ሰዎቹ ያቀረቡት የእነዛ ሰዎች መላምት ነው። ከዛ በኋላ ሪፈረንስ እየሆነ የቀጠለው ግን ያን መላምት ራሱ ያቀረቡ ሰዎች ከሀዲና እምነት የሌላቸው ፓጋኖች እንደነበሩ ነው። ደግሞ ታሪክ የሚናገሩ የፍልስፍና ሰዎች እንደነበሩ፣ በጣም ከሀዲዎች እንደነበሩ፣ ፈጽሞ በእግዚአብሔር መኖር ላይ በእግዚአብሔር ህልውና ላይ እምነት ያላቸው ሰዎች አረግ እነዚህ ሰዎች በማያውቁት መጽሐፍ ላይ የሰጡት መላምት ነው፣ ከብዙ ዘመን በኋላ ማለት ነው። እነዚህ ሰዎች ግን ይሄንን መጽሐፍ ለማጣጣልና የሙሴን ጸሐፊነት ለመጋረድ የተጠቀሙበት መንገድ ያለ ማስረጃ ብዙ ዘመን ወደኋላ ተጉዘው ነው መላምት ያቀረቡት ይመስለናል በሚል ነው። አሰምሽን ነው ራሱ የተቀመጠው እና ያ አሰምሽን ላይ ተመስርቶ ግን ሰዎች ያንን መጽሐፍ ማስረጃ እንደሌለው ያረጀ እንደሆነ በጣም ወደኋላ። ብዙ ዘመን የሄደ እንደሆነ ለማስረጃነት ሲጠቀሙ ማየት በጣም የሚያሳዝን ነገር ነው። እነዚህ ሰዎች አሰምሽን ተጠቅመው ኤቪደንስ ይጠይቃቸው የለም። በተለይ ቴዎሎጂ ላይ ያለው ክሪቲክስ የሚነሳው ከጀርመን ፈላስፎች እና ከሃዲዎች ጋር ተያይዞ ነው እና ሀሳቡን ግን ስናየው፣ መነሻ ሀሳቡን ስናየው በእነዚህ መላምቶች ላይ የተመሰረተ ነው። ሁለት ከመጽሐፉ ጋር ቁርኝነት የነበራቸው ሰዎች እንኳን አልነበሩ የውጭ ተመልካቾች ናቸው፣ መጽሐፉን በተመለከተ እንደገና መንፈሳዊም ደግሞ ኢንቲሜሲ የነበራቸው መንፈሳዊም መስተጋብር የነበራቸው ሰዎች አይደሉ። በመንፈሳዊነትም ለቤተክርስቲያን ትምህርት ለመንፈሳዊ ነገር ትምህርት እንደ ሪፈረንስ የምንጠቀምበት በሞራልም ሆነ በመንፈሳዊ መረዳት ደረጃ እንደ መሰረት አድርገን ልንጠቀባቸው የምንችላቸው ሰዎች አይደሉ። ግን ዋናው ትልቁ እንደ ትልቅ እንትን የሚወስዱት ኤሎሂም እና ጆቫ የሚለው ነው። እሱን ደግሞ ወደ መጽሐፉ ስንገባ ገና የመጀመሪያው ላይ ኤሎሂም ተብሎ የጠቀሰው እግዚአብሔር የሚለው ቃል እርሱን በምናብራራበት ሰዓት ኤሎሂም እና በጆቫ መካከል ያለውን የምናየው ነው። እግዚአብሔር ይመስገን እያብራራ ነው ያለነው፣ ወይም እያቀረብ ነው ያለንበት። ይሄ የአማርኛ ማብራሪያ መጽሐፍ መግቢያው ላይ ይህንን ሀሳብ በደንብ አድርጎ ያብራራል። የሰዎች ሀሳብ፣ ሰው ሰራሽ የሆኑ ትምህርቶች፣ ልብ ወለድ የሆኑ እውነቶች በሰው በፈላስፎች የታሰቡ ሀሳቦች በሙሉ በዚህ መጽሐፍ ስፍራ የላቸው። እግዚአብሔር በመጀመሪያ የገለጠው እውነት አለ። ያን የገለጠውን እውነት ደግሞ በመንፈስ ቅዱስ ተረድተው የጻፉ ሰዎች አሉ። ይህንን የተጻፈውን ሰው በመንፈስ ቅዱስ ሆኖ መረዳት እንጂ የሰዎች ሀሳብ እዚህ ውስጥ ከገባ ስፍራ የለውም የሚል በመግቢያው ላይ ያስቀምጣል እና በበለጠ መጽሐፉን ስታነቡት እነዚህን ሀሳቦች እየጣላችሁ ወደ እግዚአብሔር መለኮት ሀሳብ መጠጋት ትችላላችሁ። ወደ ሶስተኛው ጥያቄ ነው የምሄደው። ሶስተኛው ጥያቄ ይሄ መጽሐፍ በተለይ መጽሐፍ ቅዱሱም በዚህ ማብራሪያም አጋዥ መጽሐፍ ቀርቧል። ይህንን መጽሐፍ እንዴት ቢጠና ሰዎች በበለጠ ሊረዱት ይችላሉ? እንዴት ይከፈል፣ አከፋፈሉ ይዘቱን በተመለከተ የኦሪት ዘፍጥረት እንዴት ነው የሚለውን ወንድም ጸጋዬ ቀጥልበት። እንግዲህ ቅድም ስለ ጸሐፊው ተናግረናል። ስለ ዘመኑ ግን ትንሽ ማለት ያለብን ይመስለኛል። ምክንያቱም ብዙ ጊዜ ጽሁፎችን ስንመለከት ወይም የመጽሐፍ ቅዱስ መጽሐፎችን ክፍሎችን ስንመለከት እግዚአብሔር በመንፈስ ቅዱስ እንዳልጻፈው ማረጋገጫ ከሚሆኑ ነገሮች፣ በጣም ድፍረት ከሚሰጡ ነገሮች መካከል አንዱ ጊዜው ነው እና ወደ ዘፍጥረት የተጻፈው እግዚአብሔር ሰውን ከፈጠረ ከ2500 ዓመት በኋላ አካባቢ ነው እና ያው ሲና ምድረበዳ ላይ ነው የተጻፈው። እንደው አንዳንዶቹ በጣም ስፔሲፊክ ሲያደርጉት በ1446 ሲና ተራራ ላይ ጀመረው፣ ከዛ እንደገና ደግሞ በ1420 አጠናቅቆ ለሌዋውያን፣ ለካህናትና ለሽማግሌዎች ሰጠ የተባለው የዘዳግሙን ምዕራፍ ሰላሳ አንዱን የተጠናቀቀበት ጊዜ እንደሆነ ይነሳል። እንግዲህ አጠቃላይ ግን ያው ምን ይባላል አስራ አምስተኛው መቶ ዓመት ላይ ከክርስቶስ ልደት በፊት የነበረው ላይ መጽሐፉ እንደተጻፈ እንመለከታለን። ይሄ የሚያሳየን ምንድን ነው፣ እሱ በሚጽፍበት ጊዜ ታሪኮች ብዙዎቹ ከግማሽ በላይ አልፏል በእስራኤል ታሪክ ምክንያቱም ወደ ሁለት ሺህ ምናምን ዓመት ማለት በጣም ሰፊ ነው። በዛ ጊዜ ውስጥ ያሉትን እንዳለ። እግዚአብሔር ግን ምን አደረገ? ፍሬሽ አደርገ። አሁን ለሰው ነው የሚከብደው። ሰው ሊረሳ ይችላል፣ ሊዘነጋ ይችላል፣ ብዙ ነገር ሊሆን ይችላል። ታሪኩን ፌድ ሊያደርግ ይችላል፣ ፊቶች ሊጠፉ ይችላሉ። በእግዚአብሔር ግን ምንም ነገር የሚጠፋ ነገር የለም። መንፈስ ቅዱስ አጻፈው ስንል ሁሉም ነገር የለም። ዛሬ ሚሊዮን ዓመት አይሆንም ፍሬሽ ሆኖ የሚገኝ እንደሆነ የሚያሳይ ነው። እንደገና የእግዚአብሔር ቃል በዘመናት ሁሉ ሁሌም እንዳበራ እንደከበረ መሄድ የሚችል ነው። ሌላው እንደው ስለ ሙሴ መጽሐፍቶች ሲነገር ቅድም እንዳልነው ታሪክ ጸሐፊዎች ወይንም ደግሞ የዚህ ዓለም ፈላስፎች በአንድ በኩል ስለ መጽሐፍ ቅዱስ ክፉ ይናገራሉ። አንዳንዴ ግን እየተናነቃቸውም ቢሆን እውነትን ይናገራሉ። እና ብዙ ጊዜ የሚባለው ምንድን ነው? ከጥንት ጀምሮ ስለ ኮንስቲቱሽን ሲነገር፣ ስለ ህገ መንግስት ሲነገር እንግዲህ የአንደበት የንግግር ህገ መንግስት የአሙራቢ ተብሎ ሲታወቅ የተጻፈ ሪትን የሆነ ህገ መንግስት ደግሞ ተብሎ የሚጻፈው የሚታወቀው በዓለምም እንኳን የሙሴ ህግ ተብሎ ይታወቃል። እና ያን ያህል ውጭ ባሉት እንኳን ዘንድ የተመሰከረለት ሆኖ እንመለከታለን ማለት ነው። ነገር ግን ሌሎች በዓለም ላይ የተጻፉ ትልልቅ መጽሐፎች ይሄን ክብር ጠብቀው ስቲል እስካሁን ድረስ መዝለቅ አልቻሉም። ሌላው ስፍራው ሲና ምድረ በዳ መሆኑ የሚጠቅመው ለምንድን ነው? ሁል ጊዜ ምጻፉ በሚጻፍበት ጊዜ አቅጣጫ ለምሳሌ አንዳንዴ ይጠቀማል። ምስራቅ ላይ ይችላል፣ ምዕራብ ሊል ይችላል፣ አዜብ ሊል ይችላል። እነዚህ ጸሐፊው ሲናገር ሁል ጊዜም ከጸሐፊው አቅጣጫ ሆኖ ለማሰብ ይጠቅማል። ነገር ግን ሀቁን ሲያስቀምጥ ግን በቃ እግዚአብሔር ከሚፈልግበት አቅጣጫም ሊሆን እንደሚችል እንመለከታለን። ሌላው ለምሳሌ ዘፍጥረት አስራ ሁለት ላይ አብርሃም በቤቴል ሄዶ መስዋዕት አቀረበ ነው። ቤቴል ሄዶ ነው የሚለው፣ ግን ቤቴል ሎዛ ነው። ሎዛ ወደ ቤቴል የተቀየረችው መች ነው ስንል በያዕቆብ ጊዜ ሆኖ እንመለከተዋለን። ግን ጸሐፊው የተቀየረችዋን ስለሚያውቅ እዛው ጋር ሎዛ በነበረችበት ሰዓት ቤቴል ብሎ የጻፈበት ሁኔታ እንመለከታለን እንዳንምታታ የማድረግ አቅም እንዳለው አያለው ማለት ነው። ከዚያ በተረፈ አጠናኑም በተመለከተ እንዲሁ ባጭሩ ላስቀምጥ። አከፋፈሉ ለማጥናት ይጠቅማል የሚባለው በጣም ቤዚክ አከፋፈል የሚባለው በጣም በሁሉም የታወቀው ሁለት አይነት አከፋፈል ነው። አንደኛው የሰው ዘር አመጣጥና አካሄድ ከአንድ እስከ አስራ አንድ ነው። ሁለተኛው ደግሞ ከምድር ህዝብ ለራሱ አንድ ህዝብን እግዚአብሔር የለየበት ደግሞ ከአስራ ሁለት እስከ ሃምሳ ያለው ክፍል የመጀመሪያው አከፋፈል ነው። ሁለተኛው አከፋፈል ደግሞ ተብሎ የሚታወቀው ይሄ በብዙ የሚጠቅም ነው የሚባለው ምንድን ነው? ከዲስፔንሴሽን አንጻር ወይም ደግሞ ከስፍረ ዘመን አንጻር ወይም ከመግቦተ ዘመን አንጻር ሶስት መግቦተ ዘመኖችን እንመለከትበታለን። ይህ ዘፍጥረት መጽሐፍ እንግዲህ ሰባት መግቦተ ዘመኖች አሉ። ከሰባቱ ሶስቱን እዛ ውስጥ እናገኛለን። በእርግጥ አንዳንዶቹ ይሻገራሉ ያሉ እነዚህ ምንድን ነው? ኢኖሰንት አለ፣ ይሄ አዳም ገነት ውስጥ የነበረበት ያ ንጹሕ የሆነው ዘመን አለ። ሁለተኛው ደግሞ ኮንሳይንስ የሚባለው አለ፣ የህሊና ዘመን እስከ ኖህ ድረስ ያለው አለ። እግዚአብሔር ሰውን በህሊና ንገስባት፣ በህሊናው እግዚአብሔር ማድረግ ያለበትን እንዲያደርግ የተተወበት ዘመን አለ። አራተኛው ደግሞ የሰው መንግስት አለ። ሰው ለህሊናው መገዛት ሲያቅተው ሳይችል ሲቀር እግዚአብሔር ሰውን በሰው መቆጣጠር የጀመረበት ጊዜ አለ። ደግሞ የሚያፈሱትን ደሙን ያፈሱታል የሚለው መርህ ማለት ነው። ከዛ በኋላ ግን የተስፋ ዘመን ከነ አብርሃም ጀምሮ ያለው የፕሮሚስ ዘመን የሚባለው ነው። ይህንን ሁሉ የያዘ ነው። በዚህ ማጥናት ይቻላል ማለት ነው። ሶስተኛው በሰዎች ማጥናት ይቻላል እነዚህም አዳም፣ ሄኖክ፣ ኖህ፣ አብርሃም፣ ያዕቆብ፣ ኢስሐቅ፣ ያዕቆብ፣ ዮሴፍ በሚለው በእነዚህም ማጥናት ይቻላል። ሌላው በመሰረታዊ ሀሳቦችም እንደዚህ ብዙ አይነት አጠናሎች አሉ። እንዲሁ በነዚህ እያጠኑ መጠቀም መታነጽ ይቻላል። መከፋፈል የሚጠቅመው ለምንድን ነው? በመልክ በመልኩ መጽሐፍ ቅዱስን ለመለገት ስለሚያግዝ በጣም ጥሩ ወንድማማ ምትለዋለ በዚህ ላይ መሰረታዊ እንትኖቹ ተገልጧል። የማጥኛ መንገዶች እንዲው ተጨማሪ ለመግለጽ ያክል መጽሐፍ ቅዱስ የተጠቀማቸውን አንዳንድ ያገላለጽ ሁኔታዎች በመጠቀም ይሄ ትውልዶት የምንለው ትውልድን በተመለከተ አንደኛው አከፋፈል እሱ ነው። ወደ አስራ አንድ ትውልዶችን ይጠቀማል ከመጀመሪያው ሰማይና ምድር ልደት ሲጀምርና እስከ መጨረሻው እስከ ዘፍጥረት ምዕራፍ ሰላሳ ሰባት ላይ ያዕቆብ አለ። እንደገና ደግሞ የኢሳው ትውልድ አለ። እነዛን ትውልዶች በየመሀል የተጠቀሱትን ትውልዶች ከመጀመሪያው ከዘፍጥረት ሁለት እስከ ሰላሳ ሰባት ድረስ ባለው ሁኔታ ትውልዶቹን እራሱ እየተከተሉ ማጥናት ይቻላል። እነዚህ ግለ ታሪኮችን በሰዎቹ ተከፍሎ ሰዎቹ በዙሪያቸው ከነበረው ዓለም ጋር በዙሪያቸው ከነበሩ ሰዎች ጋር የነበራቸውን ግንኙነት በማጥናት ሙሉ መጽሐፉን ማካል ይቻላል። ከአዳም ጀምሮ እስከ ዮሴፍ ድረስ አዳም በዙሪያው የነበሩ ሰዎች ጋር የነበረው ግንኙነት አለ። የአዳም የሕይወት ዘመን የሚሄድበት መጨረሻው ድረስ አለ። ከዛ ዮሴፍ ጋር የመጨረሻው ሰው ጋር ስንሄድ ዮሴፍ በዙሪያው ከነበሩ ወንድሞቹ ጋር መሆኑ በግብፅ ከገባ በኋላ የነበረው መስተጋብርና ግንኙነት አለ። የዮሴፍ የህይወት መጨረሻ እስከ መጽሐፉ መጨረሻ ድረስ ይወስዳል። እና በእነዚህን ግለ ታሪኮችና በዙሪያቸው ያሉትን ሰዎችና ሁኔታዎች ራሱ በማቅናት ሙሉ መጽሐፉን መዳሰስ ይቻላል።